ኢሳቅ ያዕቆብ ኢትዮጵያ በሰላም ወደ ሀገሩ ገብተዋል። እንኳን ሰላም ገባህልን። የሩታ መከታ የሩታ መከታ። በነገራችን ላይ ማርቆስ አለ። ማነው አብርሽ ባል ነው። ማርቆስ አለ እና ይሳቅ ያዕቆብ ማለት ነው። ብዙ ተቻው አሉ ማለት ነው። ሌላ ደግሞ ማታ በሰራሁት ቪዲዮ ማለት ነው። ምነው የስድብ ዲግሪ ምድረ የዶሮ ግን ጥል ማለት ነው። ሰላም ድና ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ መዲያ ሙላ ላይክ አድርጉኝ። ሰብስክራይብ አድርጉኝ፣ ማለት ነው። ቲክቶከሮች ደግሞ ማለት ነው፣ እንዳዞርባችሁ ውሰዱና ሰብስክራይብ አስደርጉኝ። ሌላ ደግሞ ይሳቅ ያቆብ እንግዲህ ዛሬ ወደ ኢትዮጵያ ገብቶላችኋል። በመቀጠል ደግሞ ደስታ በደስታ ሰሞኑ ብቅ ብቅ ይልላችኋል ማለት ነው። መቼም ያንገሸግሻችኋል። አንዳንድ ሰዎች ደስታ አለ፣ የሚያምር ነገር አለ፣ ጣፋጭ ነገር አለ ሲባል ያንገሸግሻችኋል አይደለ? አይዟቸው፣ ምንም ማድረግ አይቻልም። የሰው ደስታ የትኛው በነገራችን ላይ የእናንተም ደስታ የምትሳደቡትም ማለት ነው፣ ደስታ ደስተኛ ነገር ደግሞ ደስተኛ የሚያደርጋቸው ነገር ሲፈጠር እኔ ደስ ይለኛል። እሺ እኔ እህታችሁ ማለች ነው። እንደናንተ የስድብ ድግሪ እና እናደ አንቺ ክፍታፍ አንቺ እንደዚህ ዲንሽን ተማሪ አንቺ ድንሽ ተምራች ነው እዚህ ጋር መጥተሽ የምትሳደቢው ሲቀጥል ደግሞ ማለት ነው እዛ ራቆቷ የምትመጣዋ ሴት ቀጥሎ ደግሞ ማለት ነው እዚህ የዝሙት ዝርያ ዘጠና ዘጠኝ የዝሙት አይነት የምታወራውን ሴት አንድችቀን ተይ ያላላችሁ ተይ እህቴ ወደ ራስሽ ተመለሺ ይሄ እስልምናችን አይፈቅድልሽም ያላላችሁ እኔን ስናገር ማታ አንቺ ድንሽን አትማሪም እንዴ ምንድን ነው የሚያከራክሽ እውነትሽን ነው እውነትሽን ነው ተምረናል የምትሉ ናችሁ ይዛችሁ ግን ገደል የምገቡት፣ ኮሜንት ስር ሌላ አፋችሁ የሚወጣው ሌላ፣ በጎን ደግሞ ሌላ። አንሰማችሁም አንሰማችሁም። ይህንን አምናችሁ ተቀበሉ። እኔ ሞቼ ቆሜ እኔ ሞቼ ቆሜ ሰው ምክር የምሰማው እንዴነችና። እኔ ሞቼ ቁሜ እኔ እውነቴን ነው እምላችሁ፣ እገደላታለው እንጂ የማንንም ምክር አልሰማም እኔ ስንዴ እኔ የቤተሰቦች ምክር ብቻ ብቻ ና ብቻ ነው የምሰራው። ከዛ ብቻ ያንድች ሰው እኔ ዲነኛ ነኝ ነ እንደዚህ እንደዚህ ቶ አስቢያችዋለሁ። የምሬ ነው ምላቸው አስቢያችዋለሁ። ትዝም አትሉኝም፣ እንዳውም ከሞተ ጉንዳ እራሱ አልቆጥራችሁም። የእናንተ ምክር ተግባባን አደለ? አዎ። እና ደግሞ ማለት ነው ስትሳደቡ በዛው ልክ ኮሜንት እምሽክ አድርጌ ሰድቤ ነው ብሎክ ማደርጋችሁ። ተግባባን አደለ? ዝም ብሎ እናንተኛ እኔ ላይ ትኩስ አደርጋችሁ ልኩስ አደርጋችሁ መሄድ የለም እኔ ማጥቤ ጨምቄ እሸኛችኋለሁ ማለት ነው ተግባባን አይደለም አዎ እኔ እንደውም መሳደብ ጀምራለሁ ከአሁን በኋላ ጋይስ አዎ እሱም ምንድነው የኢትዮጵያ ያሉትን ጨርሼ ብሎክ አደርጋለሁ መጀመሪያ ላይ ግን እኮ የማቤት እገባለሁ ኢትዮጵያ ስገባ ምግቢያ ያሳጡኛል ማለት ነው አልሳደብም በቃ እና ለማንኛውም ይስቅ ያቆብ ወደ ኢትዮጵያ ገብቶላችኋል። በሰላም ከአብርሽና ከነሩታ ጋር ተገናኝቷለላችኋለሁ እና አብርሽና ሩታ ሳምንት ሆናቸው ማለት ነው። ኢትዮጵያ ከገቡት ሁለት ቪዲዮ ብቻ ቆ ነው የሰሩልን። እናንተስ፣ ከፋ፣ የናንተስ ከፋ። በሳምንት ውስጥ ሁለት ቪዲዮ ብቻ እና ዛሬ ይመጣሉ በየ አስባለሁ። ኒንጃ ብቻ ግን ይመጣሉ በየ አስባለሁ ማለት ነው። እና ጋይስ፣ ጋይስ እና ይለን ጋራች ይወሪ ጥማት ያው ሪዱ ጋይስ የሰውን ልጅ እንዳትሳደቡ እና የሰውን ልጅ የምትነቁ የሰውን ልጅ የምትሳደቡ በልጅ የምትመጡ የልጅ ሽታ ያሳጣችሁ ልጅ ልጅ ልጅ ልጅ ብላችሁ ተንገብገቡ የልጅ ሽታ ያሳጣችሁ በጓደኞቻችሁ በጎረቤቶቻችሁ ልጆች የምትንገበገቡ ያደርጋችሁ ተብለው እንግዲህ የእርግማን መዓት እየወረደብን ነው። እኔ እውነቴን ነው የምላችሁ፣ ልጅ እንዳትሳደቡ የሰውን ልጅ እንዲንክት እኔ እኔ እርግማን እርግማን እፈራለሁ። ባይዘወይ የምሬን ነው የምላችሁ እኔ ባላደረጋችሁት ነገር በነገራችን ላይ እርግማን አይደርሳችሁም ግን እኔ እፈራለሁ እኔ እፈራለሁ የምር ባልፈራ ራሱ አልሳደም እኔ እንደዚህ አስተዳደጌም አይደለም ሲጀመር ማለት ነው እኔ የሰው ልጅ እኔ የራሴ ልጅ ራሱ ወልጄ አሳድጌ ወይም ደግሞ እርጉዝ ሆኛ አንድ ሰው ቢሰድበኝ ያን ሰው ጎሮሮ አንቄ ድፍት አደርገዋለሁ ገለውና ለመንግስት እጅ ሰጣለሁ፣ እንጂ ወደ ዋዳልል ወረቢ አላህ ምስክሬት ወደ ዋዳልል እንዲህ በጎሮሮ ቆማለሁ የትኛውም ሰው ቢሆን ማለት ነው። ብንድዘኝ ነገር አልደራደርም። እኔ እንኳን በቤተሰቦቼ እንደዚህ እንደዚህ እና የስድብ መዓት የስድብ ድግሪ። እንዲህ ልበላችሁ፣ እርግማን ትጠላላችሁ፣ ሁለተኛ ሰውን አልሳደብም ነው የምትሉት። የምርንም የልጅ ሽታ ያሳጣችሁ ተሳደቡ። የምር የልጅ ልጅን የሚሳደብ ልጅ ሽታ ያሳጣው። አዎ ያሳጣሁ። የምሬ ነው የምላችሁ። እናትና አባት የሚሳደብ ደግሞ የእናትና የአባት ሽታ ያሳጣችሁ። የምሬ ነው የምላችሁ። እኔ እንደዚህ አይነት ሰው እኔ እርግማን ትጠላላችሁ። እርግማን ትጠላላችሁ። እኔስ ደነገጥኩ። ጋይ ስሰማው አንገበገበኝ፣ አንገበገበኝ። እኔ ማናት ይቺ የምትሳደበው ሴትን ሆና የሰውን ልጅ የምትሳደቡ የትኛዋ ሴት ናት? የትኛዋ ሴት ናት? እኔ ላቅም። እኔ ሴት ሆኜማ የሴትን ልጅ አልሳደበም። እና ለማንኛውም እርግማን ጥሩ አይደለም። ጋይስ ሰረት ብሎ ቤታችሁ ስለሚገባ ጥንቃቄ ያደርጉ። እኔ የለውበትም ነግራችኋለሁ። እና ምን ልላችሁ ነበረ ሌላ፣ እንግዲህ ምንም ማድረግ አይቻልም። ስትሳደቡ የነበራችሁ ማታ፣ እኔ እውነቱ ነው የተናገርኩኝ። እና በጣም የሰውን ልጅ ክብር ከፍ ዝቅ የሚያደርገው ዝቅ፣ በቃ ይበታችን እና የኛ ሃይማኖት፣ ለምሳሌ የሰውን ክብር አላህ የፈጠረውን ፍጡር ራቁ ሽሹ ስደቡ ብሎ ፈቅዶልናል ቤትኛው ቁርአን ነው ወይም ደግሞ ቤትኛው አያ ቤትኛው ሀዲስ ነው የተጻፈላችሁ እስኪ ሌላኛው የሚሳደበው ማ እኔ ምንድን ነው ያልኩ አፈርንባችኋል እኔ አፍራለሁ እኔ አፍራለሁ አልዋሽም እንዴ እኔ አፍራለሁ እዚያም ስትሄዱ የእስልምና ሃይማኖት ተከታይ ነው ስሟ እና ታዲያ ላልሸማቀቅ ላላፍር ነው እኔ ወላሂ አፍራለሁ እንዴ ነችና ዘጠና ዘጠኝ የሚሆን የዝሙት ዲግሪ ስድብ በአፉ አንድ ሰው ይወጣል እንዴ እኔ አሁን ይመስለኛል እንደዛ ቆሻሻ ንግግር ስላልተናገርኩ ነው አንቺ ክፍታፍ አንቺ አዎ ክፍታፍ ነኝ ክፍታፍ ደግሞ የሆንኩኝ እንደናንተ ዘጠና ዘጠኝ የዝሙት ንግግር ስላልተናገርኩ ነው ይሄ ደግሞ እድገቴ አይደለም አዎ እድገት አይደለም። እኔ ቤተሰብ አልባ አይደለሁም፣ ቤተሰብ አለኝ። ጨዋ ወልደው ያሳደገኝ ሰው ነኝ። የነገ ህይወት አለኝ። እኔ እንደናንተ ፈትቼ አልተለቀቅኩም። አዎ አልተፈታሁም፣ ፈትቶ የለቀቀኝ የለም። ታስሬያለሁ እስካሁንም ገና እስከ መሞት ድረስ እታሰራለሁ እንጂ እንደናንተ ኦ እንደናንተ ማ ከተፈታሁኝ፣ የኔ እናት ገደል እንደዚህ እኔ ከነ ነብሴ ነበር የሚቀብሩኝ ቤተሰቦቼ። እንደዚህ አይነት ስድብ ስድብ ድግሪ ስጨየሰ ታዲያ አይደ አይደ አስተዳደግ ትጠላላችሁ፣ የምር ከነ ነብሳችሁ ማለት ነው። እኛ ቤት ዱላ ነበረ፣ ዱላ ዱላ ታቃላችሁ። ስራ ስሩ ተብለን ስራው እንኳን እንደዚህ ቆሻሻ ንግግር ታላገ ስራ ራሱ አስይዘውን ስራው ሳንሰራ ከቆየን ማለት ነው ዱላ ይያዛል። ያንን ዱላ ይጨረስባችኋል። ከዛ በኋላ ጥርስ ነው የሚከተላችሁ። ዱላው ሲያልቅ የምረ ነው ምናችሁ ጥርስ ራሳይ በጥርስ ነው እና እኛ እንደዚህ ተቆንጥጠን ያደግን ሰዎች ነን። ስለዚህ እኔ ዘጠና ዘጠኝ የሚሆን የዝሙት ዝርያ ማወራ ሴት አደለውም ማለት ነው። ሲጀመር የሚሳደበውና የማይሳደበውን ለይታችሁ እራሱ አታቁም። ዘመበላችሁ ገ ከፍታፍ ሌነሽና ትማሪ ማንቺስ ተምረሽ ነው ሌላኛው ጋር ሄደሽ ጀግና በያቸው ሂጂበት እንደዚህ አድርግ የምትሉት ስለዚህ ዲንን የተማረ ሰው አንድ ሰው ዲነኛ ነኝ ወይም ደግሞ ሃይማኖት አልባ አይደለሁም ሃይማኖት አለኝ የሚል ሰው ሌላ ቦታ እየሄደ ቆሻሻ ንግግር የምትናገር ተይ፣ ሃይማኖታችን አታሰድቢ፣ ይሄ ኮ እንደዚህ አይደለም፣ ሀራም ነው፣ ሀላል ነው ብላችሁ ለምን አትናገሩም? እና ለመንኛውም አልሰማችሁ ምን ባይዘው ወይ ማለት ነው። እና በነገራችን ላይ የሚያከራክረን ነገር አይደለም። የምንከራከረው የዲን ጉዳይ ሲሆን ነው የምትከራከሩት። ነገር ግን አበዛችሁ፣ አሰደባችሁን። እንዴ አሰደባችሁን። ለዛ ነው የተናገርኩኝ። እባካችሁ ወደ ራሳችሁ ተመለሱ ነው ያልኩኝ። ሲቀጥል ደግሞ ምንም አታመጡም፣ ምንም አታመጡም እንዴ የምኖረው እኔ ምንድ ነው ምንድን ነው የሚባለው እናንተ፣ ህይወት የምመራት ራሴ የሚያኖረኝ አላህ ነው፣ እናንተ አይደላችሁ ስለዚህ ህዝብ ምንድን ነው አልን፣ የሆነ ቀን በግዴታ ብር ካላዋጣችሁ ተብለናል ጋይስ። ከዛ በኋላ እኔ ደግሞ አላወጣም ይህንን አክል ብር አልኩኝ። የኢትዮጵያ አምሳ ሺ ብር አላወጣም አልኩኝ። ከዛ በኋላ ካላወጣሽ ከማህበረሰቡ ትወጫለሽ፣ አውጡኝ፣ እኔ እኔ እኮ ራሴ ነው የምኖረው እናንተ አይደላችሁም ብዬ ዝግዛ